አውሮፓውያን ብዙ ገበያ ብዙ ካፒታሊዝሙ ከካፒታሊዝም ወደ ኢምፔሪያሊዝም ያደገበት ሰዓት ነው። ኢምፔሪያሊዝም ደግሞ ብዙ ገበያ ይፈልጋል። ብዙ ሞኖፖሊ ማድረግ ይፈልጋል። በዛ ሰዓት እስከላምብሮፍ አፍሪካ ብለው አፍሪካን ለመቀራመጥ በ1884 85 የጀመሩበት የተስማሙበት ሰዓት ነው። ኢትዮጵያም አንዷ ታርጌት ነበረች። አጼ ምኒልክ ሲመጡ ማለት ነው እንግዲህ እሳቸው ከቴዎድሮስም ትምህርት ወስደዋል። ከዮሐንስም ትምህርት ወስደዋል በቀላሉ የመታለል መንፈስ የለባቸውም። ስለዚህ እሳቸው ከውስጥ ያለውን ሁኔታ የተወሰነ ያው ኃይልን ቢጠቀሙ የማግባባቱን መንፈስ ይዘውታል በደንብ አድርገው። ስለዚህ ጣሊያኖቹ የእንግሊዞቹን የአለቆቻቸው ትምህርት ተከትለው ከኢትዮጵያ ጋር ምን መስማማት ፈለጉ? ውጫሌ ትሪቲንግ ሩ ጫወት ወሎ አካባቢ ያለ ነው፣ ሜዳ ነው። እሳቸው ደግሞ የዛኔ ከአጼ ዮሐንስ ወደውን ደሞቱ ነው እንግዲህ። ስለዚህ ቶሎ ማጣደፍ ፈልገዋል። ስምምነት እንዲገባ ማናማ ኢትዮጵያና ጣሊያን ማለት ነው። ስለዚህ ያ ስምምነት ምንድን ነው ያመጣው? ያው የማጭበርበር በርበር የአውሮፓውያኑ ዲፕሎማሲ በማጭበርበር ላይ በማታለል ላይ በውሸት ፕሮፓጋንዳ ላይ የተመሰረተ ስለነበረ በአማርኛ የተጻፈውና በጣሊያንኛ የተጻፈው ይለያያል። ኢትዮጵያ የምትቀበለው አይደለም በጣሊያንኛ የተጻፈው። ስለዚህ እሳቸው ኮንሸስ ሆነው ለሁሉም ደብዳቤ ጽፈዋል። ይሄ እንደዚህ አይነት ስምምነት አልገባንምኛል እንደዚህ አይነት ስምምነት አልገባንም። ስለዚህ ስምምነቱ ትክክል አለ እዛ ላይ እናንተ ጋር ድሪሽ ያደርገ እምቢ ነው ያሏቸው። ያው የማድላቱ መንፈስ ስላለ ማለት ነው ኢትዮጵያውያን ነጻነትን ሲያጣጥሙ የመጡ ናቸው፣ የረጅም ጊዜ እድሜ ያላቸው ናቸው። ሁለተኛ ይህንን ማታለል ሊቀበሉት አይችሉም። በራስህ ጊዜ ቅኝ ግዛት ተገዝቻለሁ ብለህ ትፈርም አልችልም እንዳንድ ኢትዮጵያዊ ይህንንም አላደረጉትም። ስለዚህ ያ ምን ፈጠረ ማለት ነው ግጭቱን ፈጠረ። ግጭቱ ከጣሊያን ጋር ብቻ አይደለም ከቅኝ ገዥዎች ጋር በሙሉ ነው። በሮማውያን ስልጣኔ ጊዜ ጣሊያን ተቆፍሮ ነው የተበላ ሁሉም ነው ስለዚህ ህዝብ ብዛት አለው ህዝቡ መስፈሪያ የለውም ምርታማነት በጣም ቀንሷል ስለዚህ ምርታማ የሆነ መሬት ነው የሚፈለጉት የኢትዮጵያን ተፋሰሶች አዋሽን ምናምን ዋቢ ሸበሌን አባይን ተጠቅሞ ማልማት ይፈልጋሉ ለእንግሊዝ ዘበኛ ጠባቂ የሆነው ዎችንግ ዶግ ሆነው እንትኑም መጠበቅ ይፈልጋሉ አባይን ሌላ እንዳይነካው ከእንግሊዝ ስለዚህ የአድዋ ጦርነት የተከሰተብን አንዱ ምክንያት የናይል ልቅ አድዋ ሲዘመት ከሸዋ ግሚራ፣ ከከፋ፣ ከጅማ፣ ከወለጋ፣ ከሲዳሞ፣ ከቦረና፣ ከሞያሌ በባዶ እግሩ ሄዶ ነው አድዋ እንድል ያደረገው በገዛ መሳሪያ በያዘው ዱላ ዱላ ይዞ ክትክታ ዱላ ይዞ የዘመቱ አሉ። እቴጌ ጣይቱ እቴጌ ብርሃን ዳዊቷን ዘርግታ ስማኒ ስትል ተማራኪው ጣሊያን ውሃ ውሃ ሲል ዳኛው ስጠዋለ ሰላሳ በርሜል እንደ በላይ ስብ እንደሚመታችን ሲቻለው ይምራል የኛማ ጌታችን ብሎ እና ጽሚልልክን ይሄ ሁሉ ሞጎሳ የመጣው አንድነትንና ፍቅርን አምጥቶ በአንድ አላማ ስለተዋጉ ነው። የሮማ ካቶሊክ ቤተክርስቲያን ስትጠይቃቸው ቅኝ ገዢዎችን ለምንድን ነው አጢያት የምትሰሩት? በሰው ላይ ስላቸው ሰውን አንለካንም እኛ ነው ያሉት። አጢያት አልሰራ ነው ሰው አይደሉም። ስለዚህ ያልሰለጠነ አእምሮ የሌለው ምን ለምንም የማይሆን የመጨረሻ ከሰው በታች የሆነ እንስሳ አድርገው ሊሰባብሩ ነው የመጡት። አለመሆኑን ገልብጦ ነው ዓድዋ ያሳየው። ዓድዋን የተወጣ ነው በህብረ ብሔራዊነት በአብሮነት ነው፣ በመያያዝ ነው። ምክንያቱም አገር በአፍሪካም በአፍሪካ ቀንድም እጅግ እጅግ ወሳኝ የሆነ ለውጥ ነው ያመጣው። አንደኛ ያመጣው ለውጥ ምንድን ነው? አውሮፓውያን ለመጀመሪያ ጊዜ ነጮች ማለት ነው በጥቁር እንደሚሸነፉ ያሰቡበት ሰዓት ነው። ለካ ጥቁርም ነጭም እኩል ነው አረቡም እኩል ነው ብለው ይሄንን ለመጀመሪያ ጊዜ ያሰቡበት ነው። ሁለተኛ ያሰቡት ምንድነው? ለካ በአፍሪካ ቀንድ በአፍሪካም ጠንካራ ህዝብ አለ፣ እንደዚህ ማድረግ የሚችል ጠንካራ ህዝብ አለ ብለው እንዲያስቡ የተገደዱበት ጊዜ ነው። ሶስተኛ ደግሞ ስለዚህ ከዚህ ጠንካራ ህዝብ ጋር ዲፕሎማሲም ግንኙነት መፍጠር አለብን ብለው እንዲወስኑ የተገደዱበት ጊዜ ነው። የዛ ሰዓት ላይ እንዲወስኑ የተገደዱበት ጊዜ ነው። አለም በሙሉ አራተኛው ማለት ነው አለም በሙሉ የነፃነት መንፈሱ ቦግ ብሎ እንዲታይ እንዲወለድ የተደረገበት ጊዜ ነው። ይሄ ነው ፓን አፍሪካኒዝምን የወለደው የ1896ቱ ድል ነው የአድዋ ድል ነው። ለኢትዮጵያውያን ደግሞ በአንድነት ስንቆም በአንድነት ስንንቀሳቀስ እንዲህ አይነት ወሳኝ ድል ማስመዝገብ እንደምንችል ያረጋገጥንበት ነው። አድዋ አንድ ቋሚ ሀውልት ነው። ለኢትዮጵያ ብቻ አይደለም፣ ለአፍሪካም ቋሚ ሀውልት ነው። ይሄ ሆነ የምንለው ብቸኛው የነፃነት ተምሳሌት ኢትዮጵያ ነበረች። የነፃነት ተምሳሌት መባሏ ደግሞ አንድ ከኋላ ትልቅ ስንቅ አላት ሁለት ለነገ ተስፋ ናት ልክ እንደሷ እንሆናለን የሚል ስለዚህ በዚህ ከኋላ ስንቅነቱ አድዋ ማሸነፍ ይቻላል የሚል ወኔን በብዙዎች ዘንድ በስነልቦና አንድ ሲሆኑ እንዴት ተአምር እንደሚሰሩ ያሳዩበት ነው። የዓድዋውን መልሰው በማደገሙት በጋራ በመስራት ባለመለያየት በህዳሴው ግድብ ደግመውታል። እንግዲህ ህዳሴው ግድብ አሁን ኦልሞስት ወደ 80 ፐርሰንት የደረሰበት ሁኔታ ነው ያለው። ስለዚህ ይሄ የህዳሴ ግድብ ወደ ኢትዮጵያ ስትሰራው ለዓለም ምንድን ያበረከተችው ለራሷስ ምንድን ነው የሰጠችው መልእክት? አድዋ ማለት ግልጽ የሆነውን ኮሎኒያሊዝምን ማሸነፍ ማለት ነው የህዳሴው ግድብ ደግሞ ሜንታል ኮሎኒ ወይም ኒዮ ኮሎኒያሊዝምን ማሸነፍ ይቻላል። በኢኮኖሚም በነፃነትም ፖሊሲዎችን መንደፍ፣ መተግበር፣ ማስፈጸም ይቻላል። የግድ ፖሊሲም እየተነደፈልን እ የተወሰነች ያቺ ማታሳድግ እርዳታም እየሰጠን አያስፈልግም። ይህን ብለው እንግዲህ ኢትዮጵያውያን ከወሰኑ እንዴት እንደሚያደርጉ አስበው እንግዲህ ይሄ እኮ የኢኮኖሚ ጥቅሙ ብቻ አይደለም ማየት ያለብህ። የማሸነፍ እንግዲህ አሁን ኒዮ ኮሎኒያሊዝምን እያሸነፉ ነው። እያሳዩ ነው ለዓለም በኛው ልጆች በእኛው አዋቂዎች በእኛው ኢንጂነሪንግ በእኛው ደረጃ በእኛው ገንዘብ በአፍሪካውያን አደራዳሪነት እንደምንችል ማሳያ ነው። ለእኛ ብቻ ሳይሆን ለአፍሪካም ሕብረት አቅም ማሳያ ነው። ለኢትዮጵያውያን አቅም ማሳያ ነው። ለአፍሪካውያን ለሌሎቹ ዓለም አቅም ማሳያ የቅኝ አገዛዝ ፍልስፍና ዘመን ተሻጋሪ የሆነ የግብጽ የተሳሳተ የፖሊሲ መሰረት ተገልብጦ የሚታይበት። ምክንያቱም ግብጾች ወርልድ ባንክ ነው ዩኤን ነው ምናምን ነው የሚጠቀሙት በአፍሪካ ጉዳይ ላይ። አፍሪካውያን ወደ ውስጥ ማየት እንዲቻል የቅኝ አገዛዝና የፈረንጅ አማካሪ ቅልውጥ የሚገለበጥበት ዘመን ግን ይሄ ሁሉ በትግስት ይሄ ሁሉ ይዛ ይሄን ራሷ 86% ውሃውን እያመነጨች ኖ እንወያይ እያለች ዓለምን ሲያሽከርክሩት ከነበረበት ቦታ ዲፕሎማሲ ነው ያመጣቸው ያመጣችው ኢትዮጵያ ወደ አፍሪካ ነው። ይሄ ትልቅ ድል ነው፣ ዓድዋ ማለት ነው ሌላ ዓድዋ ማለት ነው። እንግዲህ ኖ አፍሪካውያን ችግራቸውን በራሳቸው ይፈታሉ፣ በነጻነት ፖሊሲዎቻቸውን ያወጣሉ። ለአፍሪካም ለዓለምም ትምህርት የሰጠችበት ነው ዲፕሎማሲው። በአድዋ የተቀየረውን ያህል በአድዋ በጣም ከፍ ብሎ የበረረውን ያህል የህዳሴው ግድብ ዲፕሎማሲውን ወደ አፍሪካ አምጥተን አዲስ አበባ ማለት ነው። እንደገና ደግሞ የህዳሴው ግድብ ስሞላ ሌላ ሽፍት ነው ያመጣው። ሌላ ኢትዮጵያ በቃ ተአምር ነው የተባለው በዓለም። እንግዲህ አሁን ግብጾች እያደረጉ ያሉት እኮ የአሁኑ ስምምነት አይደለም የሚቀጥለው ትውልድ ላይ ሌላ ፕሮጀክት እንዳናደርግ እስር ቤት ለማስገባት አሁን የምንለውን ይቀበላል፣ ግን ሌላ ፕሮጀክቶች ውሃው ዙሪያ እንዳናደርግ ለትውልድ ሊያስፈርሙ ነው የሚፈልግ። ስለዚህ ይህንን ሙሌት በምናደርግበት ጊዜ አንደኛ በአገር ውስጥ ጉዳይ በእኛ ሀብት ላይ ማንም ሰው ወሳኝ እንዳልሆነ የምናሳይበት የእዝ ፖለቲካ፣ የእዝ አስተዳደር፣ የእጅ መጠምዘዝ፣ የትናንት ተጽእኖ በዓለም ላይ ሰብረን የምናሳይበት፣ በኛ ጉዳይ እኛ ኢትዮጵያዊ ጉዳይን ለኢትዮጵያዊ ተውለት። ሁለተኛው የፈረንጅ አምልኮ፣ የፈረንጅ ተማጽኖ፣ የፈረንጅ ሙጥኝነት እንደማያዋጣ ገልብጥን የምናሳይበት። ሶስተኛ ህዝባዊ ተሳትፎ አሁንም ድል እንደሚያደርግ ማሳያ ነው። ዓድዋ ላይ ድል እንዳደረገን አብሮነት፣ ኅብረ ብሔራዊነት፣ መተቃቀፍ፣ አንድ አገር መገንባት ኃይል እንደሆነ አጠናክረ የምናስብ ለጋራ ጥቅም የምትንቀሳቀስ ሀገር መሪዎቿ ለጋራ ጥቅም የሚንቀሳቀሱ እንጂ ማንንም ለመጉዳት በማንም ኪሳራ ለመክበር የሚፈልጉ እንዳልሆኑ ማሳየት አሁንም ብዙ ነገሮች እየተሰሩ እንደሆኑ ይሰማኛል። ያንን ማድረግ መቻል ነው። ይሄ እንደተጠበቀ ሆኖ ግን ብዙ ጫጫታዎች ይኖራሉ ከግራ ከቀኝ። እነዛ ጫጫታዎች ከመንገዳችን ሊያስቆሙን አይገባም። የኢትዮጵያ ጉዳይ አይደለም ብቻ አይደለም ኢትዮጵያ የሚያሳስባት፣ የአፍሪካም የአረቡም የሌላውም ጉዳይ ነው የሚያሳስባት ኢትዮጵያ። ስለዚህ ከዚህ አንጻር ኃላፊነት በተሞላው መልክ ነው ኢትዮጵያ እየሄደች ያለችው። ስለዚህ በውስጥም ያለው ጥቅም ምንድ ነው፣ አንድነት ምን ያህል ጠቃሚ እንደሆነ፣ መከባበር ምን ያህል ጥቅም እንደሆነ፣ ብሔራዊ ጥቅም ደግሞ የሚባለው አይነት አለው ራሱ። እንግዲህ የሕዳሴው ግድብ ከብሔራዊ ጥቅማችን ከመጀመሪያዎቹ ተርታ የሚሰልፍ ነው አንዱ አንድነትህን የቴሪቶሪያል ኢንቴግሪቲውን ማስከበር ነው። ሌላ ወሳኝ የሆነ የኢኮኖሚ እና የገጽታ ግንባታን የኮር ዲፕሎማሲ የምንለው ፓርት ነው የህዳሴው ግድብ። ስለዚህ ለዚህ ጉዳይ ኢትዮጵያውያን እስከምን ሊሄዱ እንደሚችሉ ማወቅ አለበት ዓለም። የህይወት ዋጋ እስከ መክፈል ዝግጁ ናቸው ኃይል መሆኑን አንድነት ዓድዋ ላይ የሰራውን ስራ አንድነት ህዳሴ ግድቡ ላይ ይሰራል። አንድነት እንደገና ቀጣይቷን ኢትዮጵያ በተሻለ መንገድ ሊያመጣና ሊገነባ እንደሚችል ለአገር ውስጥም የምናሳይበት መድረክ ነው፣ ለዓለምም የምናሳይበት መድረክ ነው። በፈረንጅ ተጽዕኖ ውስጥ ብቻ አፍሪካውያንም የአፍሪካን ጉዳይ ማስተናገድና ማስተዳደር እንደሚችሉ ማሳያ መድረክ ነው ለአፍሪካውያን እንደተባለው መተባበሩ ነው። እንዳድዋው አንድነት ሀገርን መጠበቅ ማለት ለሀገር መቁሰል፣ መሞት፣ ህይወት ማሳለፍ ማለት ለዛ ለወጣቱ እየተማረ ለሀገሩ የሀገሩን ሰንደቅ ዓላማና ለሀገሩ ባንዲራ መሞት አባት አያቱ ቅድመ አያቶቹ እንዳቆዩት እኛ እንዳስረከኗቸው እነሱም በስም ባንድነት ሆነው አገራቸውን እንዲጠብቁ አደራ ብለው ይሄ ነው።